ምንም ማሰብ አልቻልኩም። እውነት ለመናገር ነገር እንትን ያልኩት እንጂ እንድታለቅሽ አይደለም። ወደ ህግ ወደ ህግ ወደ ህግ እያሉሽ ነው ኮሜንት ላይ የተሻላ ስለዚህ ቀጥታ ወደ ህግ እንሄዳለን ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ሰሞኑ ማዲጋ እየተፈጠረ ያለው ነገር እያያችሁ ነው። እየሆነ ያለው ነገር ያው አብዛኛዎቻችን በጣም ብዙ ነገር እንትን እያለ ነው። ኮሜንት ላይም እየጻፋችሁልኝ ነው ማለት ኮሜንታቹ እያንዳንዱን አነባለሁ እኔ እና ከጎኗ ሁኚ ከጎኗ ሁኚ ወደ ህግ ሂዱ ምናምን ምናምን ብዙ ብዙ ኮመንቶች አሉ ወደ ህግ በቀጥታ ወደ ህግ እንሄዳለን ግድ ነው መሄድም አለብን ማለት ይሄ የእኔ ብቻ ውሳኔ አይመስለኝም እሷም እንደዚህ አይነት ውሳኔ ይኖራታል ብዬ አስባለሁ እርግጠኛ ነኝ ደግሞ ከዚህ የተሻለ ነገር ሌላ ምንም እንትን የሚል ነገር የለም ማለት በጣም ከባድ ነገር ነው አብዛኛዎቻችሁ እንደውም እሱ ጥፋተኛ አይደለም። ምና እንዴት ነው ጥፋተኛ ያለው ነው? የቱ ጋ ነው ስ ጥፋተኛ ያለው ነው? ማለት በቃ እሱኮ እዚህ ጋ ማስቆም ይችል ነበር። ይሄ ነገር እንዳይሆን ማስቆም ይችል ነበር፣ ከርቁ በኋላ ማለት ነው። ያኛው ያለፈው እኮ አልፏል። በቃ ያለፈው አልፏል ተባብለው ይቅርታ ተደራርገዋል። ከዛም በኋላ ግን ድጋሚ እንደዚህ አይነት ስተት መስራት አልነበረበትም። እንዴት እንደዚህ አይነት ስተት ይሰራል? ማለት ጥፋተኛ ነው እንደኔ እንደኔም ብቻ ሳይሆን በቃ እኔ እርግጠኛ ነኝ ይሄ ነገር ጥፋተኛ እንደሆነ ማለት ነው። ምክንያቱም ድጋሚ እሷን ማግኘት አልነበረበትም እሱ። እንዴት ያገኛታል? ቢያንስ ስልኩ በቃ ከታረቀ ታረቀ ቤቱ ነው ልጁ ነው ትዳሩ ነው አይደለ? ቤቱ ከገባ በኋላ ከዚች ልጅ ጋር የሚያገናኘው ነገር እያንዳንዱ ነገር በቃ ማጥፋት አለበት ብዬ ነው የማስበው። ስልኩ ብሎክ ማድረግ ይችል ነበረ መታወቂያ ሰበብ አድርጋ ነው በርግጥ ያገኘችው ግን ቢሆንም መታወቂያ የፈለገ ቢሆን ቢቀርስ መታወቂያ እንደእኔ መታወቂያው ቢቀር ነው የምለው። ምክንያቱም ምንም እንትን ያለ ነገር እንደዚህ ድብልቅልቁ የወጣ ነገር፣ ልጅቷ እንዳያችዋት ሰይጣን ናት፣ ሰይጣን ሰይጣን። ብቻ እንጃ፣ በስላሴ ስም ልብስ ለብሳ ነው እንጂ እሷ እንደ ሰው ሰይጣን ናት። ስራዋል፣ ጭራሽ አሁንም ገና እየፎከረች ነው። እህቴ ደግሞ ያለችበትን ሁኔታ ብታዩ፣ የምር በጣም ነው በጣም እጅግ በጣም ትሰብራለች፣ በጣም ነው የተጎዳችው ቤቢ ራሱ በጣም በቃ እንጃ፣ በመሀል ላይ እየተሰቃየ ያለው አሁን ልጁ ነው። እሷም እንደዚህ እየሆነች እንደገና በጣም በቃ እያንዳንዱ ነገር እንደኔ እንዲቀርባችሁ ብታያት በጣም ነው የሚዘገን ነው ማለት፣ ያደረገባትን ነገር በቃ ያስጠላል። አባትየው መጣ፣ አስታረቃቸው፣ ሄዱ አይደል? ከዛም በኋላ ድጋሚ ይሄን ስህተት መስራት አልነበረበትም። ኮሜንት ላይም እኔ እሱ ጥፋተኛ አይደለም ጥፋተኛ አይደለም፣ ድብን አድርጎ ጥፋተኛ ነው እንዴት ጥፋተኛ አይደለም ትላላችሁ? እኔ አሁን ቀጥታ ሕግ አመሰግናለሁ ወደ ሕግ ምናምን ያላችሁ ወደ ሕግ መሄዳችን ግዴታ ነው። ግዴታም ብቻ ሳይሆን ሲጀመርም ፕሮሰሱ ተጀምሯል። ፕሮሰስ ጀምረናል። ነገ ከነገ ወዲያ ደግሞ ያለው ነገር እያንዳንዱ ነገር ለእናንተ እናሳውቃችኋለን ማለት ምንም ከእናንተ እንትን ያለ ነገር የለም። መጀመሪያም ቢሆን እያንዳንዱ ነገር እያያችሁ ነው። አሁንም ቢሆን ያለው ነገር በደንብ እናሳያችኋለን። አሁን ግን ይሄ ቪዲዮ እንትን የያዝኩበት ምክንያት አብሬያት ነበረ ቀን ሙሉ የዋልኩት ግን ዝም ብዬ ሳያ በቃ መተኛት ምናምን መነጫነጭ ምናምን ነው። እንትኗ ግን ለምን እስኪ የኔ ሀሳብ ብቻ ነው ይሄ ነገር ወይስ እሷም ይሄ ነገር አስበዋለች ማለት ወደ ህግ መሄዱ ማለት ነው ወደ ህግ የዳ ምን እንድንበቃ ምን ብሎ እንጃ። ብቻ እሷም መርዝ የሚያህል ነገር ማለት ያጠጣችው ነገር እንግዲህ እሷ ናት የምታውቀው። ልጁ በዛን ሰዓት ቢሞትስ ምንድነው? ይሄ ወንጀል ነው እንደሚያስጠይቃት እርግጠኛ ነኝ። ስለዚህ ይሄ ነገር እንዴት እናድርግ ብዬ ሄጄ እሷን ላማክራት ይሄ ነገር አሁን ከሱ ጋር ያለው ነገር በኔ በኔ በብቻ ሳይሆን እሷም ይሄ ነገር እርግጠኛ ነኝ እንደዚህ አይነት ውሳኔ ነው የሚኖራት። በቃ ማብቃት አለበት። ምንም አይ፣ አንድ ልጅ ነው በቃ ያድጋል። ምንም እኮ ማለት አይደለም። እግዚአብሔር ይመስገን የእሱ እናት አሉ፣ የእኛ እናት አለች፣ እኛ አለን። ስለዚህ አንድ ልጅ ደግሞ ማንም እንኳን ቤተሰብ የሌለው ራሱ ያሳድጋል፣ እንኳን ቤተሰብ ያለው ማለት ነው። ስለዚህ ልጁ ተረዳተን እናሳድገዋለን። ምንም ነገር ግን ይሄ እንደዚህ ስል የአባትነት ፍቅሩ እኛ እንሰጠዋለን ማለት አልችልም። ምክንያቱም የአባት ፍቅር አባት ብቻ ነው ለልጁ እንትን የሚለው ያ ነገር ያ ነገር እያጣ ማደጉ በጣም ከባድ ነው፣ ግን ምንም ማድረግ አይቻልም። ደግሞ እዚጋ የልጁ ህይወት ብቻ አይደለም አሁን ገብቷቻላ፣ የእሷም ህይወት እየተበላሸ ነው። ይሄ ልጅ በዚህ ቀጥል ቢባል ደግሞ እቺ ልጅ ጭራሽ በፍጹም ልትፋታው ነገር አይ አይደለችም፣ እየፎከረችም ነው። እኔ እንደዚህ ስል ግን እሷን ፈርቼ ምናምን ምናምን አይደለም። አሁንም ቢሆን አስረግጬ የምነግራችሁ ነገር በቻልነው አቅም እሷን ከማግኘት እሷን ከማሰቃየት ወደኋላ አንልም። ስለዚህ አሁን ደግሞ እናንተ በብዛት አብዛኛዎቻችሁ እየጠየቃችሁ ነው፣ ምን ላይ ደረሰች ምናምን እያላችሁ ነው። የእሷን ፊሊንግ እንድታዩ ማለት ምን አይነት እንትን ውስጥ እንዳለች እንድታዩ እንደገና ደግሞ ምን አይነቱ ውሳኔም ላይ እንደደረሰች ያለው ነገር ለእናንተም ላሳውቃችሁ ብዬ ነው ስለዚህ ከዚህ በኋላ ያለው ነገር እስኪ የቤቴጄ እሷንም ጠይቂያት ምን አይነት ነገር ነው ማለት ምን ማድረግ እንዳለብን ተወያይተን እስኪ ምን እንደምትለኝ አብረን ያለውን ነገር አሳያችኋለሁ ተከተሉኝ እንግዲህ ዘወትር ካይኔ ማጠፊው መከታ፣ ክብሬ የሆንሽው እህቴ፣ የኔ ትዝታ ሰላሙኝ ጠዋት ማታ። እንጀራና ኑሮ ቢያርቃት ካይኔ ላይ አምናለው፣ አንድ ቀን እህቴን እንደማይ አባትና እናቴ

እና ውዴ እንዴት ነሽ? እንግዲያ ይዤ ነው የመጣሁት። እንግዲያ ሳይሆን ያው ካሜራ አለ። በጣም ብዙ ሰዎች እየጠየቁኝ ነው ስለአንቺ፣ እንዴት ሆነች፣ ምን ላይ ደረሳችሁ፣ ምናምን እያሉኝ ስለሆነ ቪዲዮ እየሰራሁ ነው። ያው እየሰራሁ ነው ስልሽ ማሳወቅ ነው። ምንድን ነው ሐሳብሽ? ምንድን ነው አሁን አንቺ ምንድን ነው የምታስብ? አስፈላጊ ነው ቪዲዮ ማለት እንደዚህ ሆኖ መስራት ስለፈለኩኝ። አይ ችግር የለውም ምን ያለሽበትን ሁኔታ እኮ ይታወቃል፣ እና በጣም ብዙ ሰዎች ተጨንቀዋል። እኔ ጋር እየደወሉም እየጻፉልኝም እየጠየቁኝ ለዛ ነው ማለት፣ ያለችበት ሁኔታ እንዴት ነው ምናምን ስላሉኝ ያንንም እንዲያዩ ነው እንጂ ሌላ ምንም አይደለም። ግን ያለችበት ሁኔታ ደና ናት ብያቸዋለሁ። ደና ነሽ፣ ደና ትሆኛለሽም ከዚህ በላይ ደግሞ። ስለዚህ ሐሳብሽ አሁን ምንድን ነው ነው፣ ያንቺ ሀሳብ ምንድን ነው? ምንም ማሰብ አልቻልኩም። እውነት ለመናገር ማለት በጣም ከባድ ነገር ነው፣ ያለው ነገር ቀላል ነገር አይደለም። እሱማ እሱ ሳልረዳሽ ቀርቼ አይደለም፣ ግን አሁን አንቺ ምን ምን ማለት ወደ ህግ መሄድ ነው ወይስ ዝም ብለሽ መቀመጥ ነው? ምንድን ነው አሳቢሽ? ማንን ነው የምከሰው? ማንን ነው የምከሰው? አንደኛ እሷ። ምክንያቱም ልጁ በማውቀው ነገር መርዝ መድኃኒት ቢገለውስ እኮ ያስጠይቃታል ለማሞት እንዴት እንዴት አስባ ራስዋ ለመስራቷ ፈልጎ እኮ ነው። ይሄ እሱ እንትን እያልኩኝ እየደገፍኩት አይደለም። እሱ አንደኛ እንትን እሱ ነው፣ ግን ይሄም ያስጠይቃታል ለማለት ነው ነው ማለት ትልቁ ጥፋት የኔ ጥፋት ለሱ ይቅርታ ማድረግ አልነበረብኝም። ምን ገብቶሻል? እኔ አባቱን ሳይ ትንሽ ከበደኝ። እሳቸው እዚህ ማንከራተቱ ምናምን ትንሽ ስለከበደኝ ነው ይቅርታ ያረኩልኝ። እሱ ልክ ነሽ ይቅርታ ማድረግ አልነበረብኝም። በቃ ትልቅ ስህተት የሰራውት የዛ ነው። ሲቀጥል ደግሞ ወደ ሱ ጋ ሲሄድ የት ነው ብዬ ስጠይቀው መጣው ጓደኞች የጋደርሽ የልምጣ ብሎ ነው የወጣው። ገብቶሻል። ስለዚህ ተስማምቶ ወዶ ፈቅዶ ገብቶ ነው እንጂ እኔም እያልኳቸው ነው። እኔም አስገድደው አይደለም እንደዚህ አይነት ነገር እኔም ነው ይሄ እኔም እያልኳቸው ነው። ግን እንዴት ነው አሁን ከዚህ በኋላ ምን አይነት ነገር ነው? ኮመንታንስ ምናምንም እያነበብኩ ነው እኔ ቁጭ ብዬም ቢሆን እያየው ነበርና፣ ምንም ጥፋት አላጠፋም በሱ ላይ ተፈጅ በርዛው ነው ምናምን ራሱ ተጎትቶ እስከ ቤርግ ድረስ በሄድላት ኖሮ ምንም መታወቂያ ውሰድ ብለው ነው መታወቂያ። እሷ ከሄደች በኋላ መውሰድ አይችልም። እኔም ይሄ ሀሳብ እኔ ማግኘት ካልፈለገ እሱ እኮ በቃ ተይው መታወቂያው ትተሽ ሄጂ ከዛ መጥቼ ወስዳለሁ ማለት ይችል ነበረ። ስለዚህ ፍላጎቱ ስላለ አገኛት። እንግዲህ መፈጠር የሌለባቸው ነገሮች ተፈጠሩ። ስለዚህ እኔ በአሁኑ ሰዓት ምን ማሰብ ምን ማድረግ እንዴት ነው? አንድና አንድ ነገር ነው ያለን አማራጭ። ማለት ዝም ብለን አናያትም አናያትም ስልሽ ልጅቷ ባገኘው አጋጣሚ ልጅቷን ግን ደግሞ ማንም ከህግ በላይ የለም። እሷም ደግሞ ከህግ በላይ አይደለችም። እኛም ደግሞ ፈርተናት ምናምን ማለት ምናምን አይደለም። ግን ስራዋ ስለሚያስጠይቃት ብቻ ለህግ እናቀርባታለን። ምክንያቱም ምንም ምስክር ምናምን ምናምን የሚባል ነገር የለም። ምስክርም አስፈልገን ራሷ መስከረ አላችሁ እኔ ራሴ እኮ እኔ ራሴ እኮ ወደ ህግ ህጂ ጀምሬ እናንተ አይደላችሁ አስቆማችሁኝ። ታይቅርብሽ። ምክንያቱም እኔ እሱን ስለማውቀው ነበረ ወደ ህግ ለመሄድም ፍቺ ለመፈጸምም ያው ሁሉ መንገድ ስራመዴ ነበረው ማለት ነው። እናንተ ግን ታይቅርብሽ። ሰዎች ይቅርብሻላችሁ እንግዲህ። አሁን ያለፈው አልፏል፣ ይቅርታ በማድረግሽ ልጅቷም ደግሞ ቆማ የምትቀመጥ ወይም ዝም ብላ እኛን የምታይ አይደለም። ይሄኔ ሌላ ተንኮል እየሰራች ነው። ስልኳ ማይሰራም ሲጀመር። ትኖራለችም ብዬ አላስብም። ትኖራለች የትም አትሄድም። እንደዛ ፎክራ የትም አልሄድም ምናምን ብላ ፎክራለች እኮ ስለዚህ አሁን እኔ ያሰብኩት ወደ ህግ መሄድ። በአብዛኛዎቻቸው ቤተሰቦችሽም ወደ ህግ፣ ወደ ህግ፣ ወደ ህግ እያሉሽ ነው ኮሜንት ላይ ትሻላ። ስለዚህ ቀጥታ ወደ ህግ እንሄዳለን ማለት ነው። እኔ ከልጅ ጋር እንዴት ሆኜ ነው ህግ? እሱ ችግር የለም። ይኸውልሽ እኔ እጀምራለሁ። ልክ አንቺ ስታስፈልጊ ደውልሻለሁ፣ ትመጫለሽ። በቃ አለቅ እስከዛ ግን ያው እኔ በጣም ብዙ ነገር ብዙ መንገዶችን እያመቻቸው፣ ይሄ ነው እሷንም እናገኛለሁ። በእርግጠኝነት ነው የምልሽ። እኔ ቃል ነው የምገባልሽ እንደምናገኛ። ማግኔት በጣም ፈልጋለሁ። በቃ እሱ ደሞ እኔ ያሳካልሽ እሱ ነው ያሳካልሽ። ግን ደግሞ ይሄ በሰራችው ስራ ማለት ነው። እኔ ለእሷ አግዤ ምናምን አይደለም፣ ግን መጠየቅ ብቻ ስላለባት በዚህ ጉዳይ ለህግ እሷን ለህግ ማቅረብ አለብን። ምንም ምስክር የለብን፣ ምንም የለም። ቪዲዮውን ብቻ ማሳየት ነው በቃ አለቀ። ስለዚህ በዚህ ተስማምተናል ማለት ነው። አልተዋጠልሽም፣ ግን ታያለሽ። እኔ ደግሞ አድርጌ ነው ማሳይሽ። እሺ፣ እስከዛ ፈታበይ እግዚአብሔር ያውቃል ሁሉንም ነበር